ሪፖርት አድርጋችሁ አዘጉ ብዬ አላቅም። አምስት ዓመት ሙሉ አሁን ግን በህልውና ይመጣል። ስለዚህ እሸቱ መለሰ የሚሉ የቲክቶክ ፔጆች አሉ፣ የኔ አይደሉ። ትክክለኛ የኔ ፔጅ በቲክቶክ 1.7 ሚሊዮን ያለው ብቻ ነው። በፌስቡክ ደግሞ እግዚአብሔር ይመስገን 1.4 ሚሊዮን ደርሻለሁ። ወጣቶች ተመርቀው ስራተው ስራ እየፈለጉ ከሆነ የሞባይል ካርድ በጣም ይቸግራቸዋልና ሞባይል ካርድ መሸለም ጀምሬያለሁ። ዛሬም በፌስቡክ ፔጃችንም በቲክቶክ ፔጃችንም ማታ 3 ሰዓት ላይ የአንድ አንድ ሺህ ብር የሞባይል ካርድ ሽልማት እናወጣለን። አንደኛው የሞባይል ካርድ ይኸው የምታዩት ነው። የአንድ ሺህ ብር የሞባይል ካርድ ነው። ያዙ 96 76 3 58 53 52 6 የመጨረሻው ሁለት ዲጂት ቁጥሮች አሉ። እነዚህን ሁለት ዲጂት ቁጥሮች አሁን አልነግራችሁም። ምሽት ሶስት ሰዓት ላይ ሁለቱን ዲጂት ቁጥሮች እየተናገርኩኝ ቪዲዮ ለቃለሁ። ቪዲዮ እንዲደርሳችሁ ቲክቶኩን ፎሎ አድርጉልኝ አንድ ነጥብ ሰባት ሚሊዮን ያለውን ይሄን ፔጅ ብቻ የአንድ 1 ሺህ ብር የሞባይል ካርድ የቀደመ ይጠቀማል። ምሽት ሶስት ሰዓት እንገናኝ። እወዳችኋለሁ።